ለማዳረስ የሚደረገውን እንቅስቃሴ በየደረጃው የሚገኙ ባለድርሻ በጉልበትም በገንዘብም ሰፖርት እንዲያደርጉ በዚህ አጋጣሚ ጤረን ያስተላልፋለሁ። ከውጭ የአሜሪካ ካሊፎርኒያ ግዛት ኢኮኖሚ ከዓለም ግዙፉ ኢኮኖሚ ሀገራት ተርታ በአራተኛ ደረጃ ላይ ከተቀመጠችው ጃፓን መብለጡ ይፋ የሆነው በዚህ ሳምንት ነበር። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ዝርዝሩን ሄርሜላ ታይቶ ከዓለም አቀፍ የገንዘብ ተቋም ወይም አይኤምኤፍ እና ዩኤስ ኢኮኖሚክ ትንተና ቢሮ በተገኘው መሰረት በፈረንጆቹ 2024 የካሊፎርኒያ ግዛት 4.1 ትሪሊዮን ዶላር አጠቃላይ የሀገር ውስጥ ምርት አስመዝግባለች። በዚህም የዓለም ግዙፍ ኢኮኖሚ ሀገራት ተርታ ከተሰለፉት መካከል በአራተኛ ደረጃ ላይ የተቀመጠችውን ጃፓንን መብለጥ ችላለች። ካሊፎርኒያ በአሜሪካ ትልቁን የማኑፋክቸሪንግ እና የግብርና ምርት ድርሻ የምት ሲሆን የዓለም የመዝናኛ ኢንዱስትሪ ማዕከል እና የአገሪቱ ሁለት ትላልቅ የባህር ወደቦች መገኛ እንዲሁም ግንባር ቀደም የቴክኖሎጂ ፈጠራ ባለቤት ነች። የካሊፎርኒያ ገዢ ጋቪን ኒውሶም የተመዘገበውን ውጤት አድንቀ ነገር ግን የፌዴራል የንግድ ፖሊሲዎች የወደፊት እድገት ላይ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ገልጸዋል። ጃፓን እያሽቆለቆለ በመጣው የህዝብ ብዛትና እርጅና ምክንያት የሰው ኃይል መቀነሱና የማህበራዊ እንክብካቤ ወጪዎች